ሀያ ላይ ሲያልቅ በመጨረሻ ባለቀ ሰዓት ላይ አቢጌል ዳጣን ስትፈታተናት ከዛም አቢጌልን ልትመታት ስትል ነበር ያለው፣ አይደለም? በቀጣይ ክፍል ምን ይፈጠራል? ምናልባት ዳጣ አቢጌልን ደብድባት ይሆን? ትደበድባት ይሆን? እያለን ሁላችንም ጥያቄ ውስጣችን ፈጥሮ ነበር አይደለም? እና እንግዲህ ክፍል መቶ ክፍል ሀያ አንድ ተለቋል። ዳጣ ክፍል ሀያ አንድ ተለቋልና ምን ተፈጠረ መሰላችሁ ቤተሰቦች። ዳጣ ለአባትሽ ብዬ ነው እንጂ አንቺን ልክሽን ማስያዝ ከብዶኝ አይደለም፣ ለአባትሽ ብዬ ነው። ዝምምልሽ ለአቶ ደረጀ ስል ነው እንጂ አንቺን አይደለም። አንቺ ከስንት ዱርዬ ወጠጤ ጋር ስደባደብ እኔ ኖርኩ እንጂ ማም ዳጣ አብጌል ከዛም በኋላ ዳጣ በመና ከዛም በኋላ አቢጌልን በመናደድ ሰምኛለሽ፣ ከአሁን በኋላ ከዚህ ቤት ትወጫለሽ፣ አሉ ትወጫለሽ። ከዛ ዳጣም ደግሞ ሰማሽን፣ ወደድሽም ጠላሽም፣ እኔ ከአሁን በኋላ ከዚህ ቤት አልወጣም ትላጋለች። ከዛ አቢጌል በዳጣን ይዛ በጥፊ ትመጣታለች። መንገድ ላይ ይታያል። ማን አቢጌል ዳጣን በጥፊ ትመጣታለች። ልክ አቢጌል ዳጣን በጥፌ ስትመታት ማንያል፣ አቶ ደረጀ መኪናው ውስጥ ቁጭ ብሎ ከመጀመሪያው እስከ መጨረሻው ሲያያቸው ነበር። ሲከታተላቸው ነው። ምን ታረግ ይሁን ዳጣ ብሎ ሲያይ ነበር። ግን ዳጣ እጇን እንኳን አልሰነዘረች። በጥፌ መታት ራሱ። ታይ እኔ ለደረጀ ብዬ ነው ዝም የምልሽ፣ ፈርቼሽ እንዳይመስልሽ። ሳከብርሽ ተከበሪ አለቻት። ከዛም በኋላ ደረጃ ይመጣና ሁለቱን የሚይዟቸው ወደ ቤት ይሄዳል። ከዛም በኋላ መጀመሪያ ላይ ተመችዋን ወይም ደግሞ ተጎጂዋን አካል ዳጣን ወደ ክፍሉ ይዟት ሄድና ወደ መኝታ ክፍል ዳጣ ምንድን የተፈጠረው እስኪ አንቺ አስረችኝ ይላታል። ከዛ ዳጣም ከዛ አዳጣም ምን ትለዋለች ይላ አባዬ መጀመሪያ ላይ ስለ ሰላም ምናምን እየጠየቀች ነበር። ከዛ አባት ስለ ሰላም ምን ጠይቀችሽ? ከሰላሙ ጋር ምንድነው የምታወሩት? ምናምን እያለች ልታስጨነቅኝ አስጨነቀችኝ። ከዛ በቃ ነው ምንም አላውቅም ምናምን ነገር አልኳት። ምንም ሳላረጋት ነው የመጣችኝ። ምንም አላረኳትም ምናምን ነገር ብላ ዳጣ ከአቢጌል ጋር ያደረጉትን ወሬ ወይም ደግሞ የተፈጠረውን ነገር ለአባቷ ታስረዳለች። ከዛ አባቷ አባቷ ምን ያደርጋል? እርግጠኛ ነሽ አንቺ ምንም አላልሻትም ይላታል። ከዛሰ እሷ እኔ ምንም አላልኳትም፣ ግን እሷ ናት መጀመሪያ ነገር ፈል የፈለገች እኔ አልደረስኩባትም፣ እራሷ ናት የመጣችው። ከዛም በኋላ እኔ ደግሞ ለአንተ ብዬ አልመታትም አልመታትም አልመታሽም አልኳት፣ ለዛ ነው ምናምን ነገር አለችው። እኔ አሁን ሁሉም ነገር ሰልችቶኛል ምናምን ነገር ስል ታገሽ፣ አንቺ ታገሽ፣ ይገባኛል አንቺ እህትሽ እንደሆኖች አቢጌል ለእህትሽ እንደሆኖች ታውቂያለሽ። እሷ ደግሞ አንቺ እህቷ እንደሆነች ስለማታቅ እኔ ሁሉንም ነገር እያስተካከልኩ ነው። የዚህ ቤተሰብ ደስታ ሳይስተጓጉል እንዴት በደስታ ህይወታችንን መምራት እንችላለን ብዬ ተጨንቄ እያሰብኩ ነው። ስለዚህ አንቺ አታስቢ፣ እኔ ሁሉንም ነገር አስተካክላለሁ ይላታል። ከዛ አቢ ዳጣም እንዳለመደች እሺ በቃ ምናምን ብላ ሄድማ ሳሎን ደግሞ አቢጌል ፈርታ እናቷን ጠርታ በስልክ ደውላ እማዬ ቶሎ ድረሽ ይልኝ አባዬ እንትን ሊመታኝ ነው ምናምን ብላ፣ እናትየ እየሮጠች ከስራው ጋር እየሮጠች መጣች። መልካም እናት ነው ያላቸው። ከዛ እናቷ እየሮጠች መጣች። ልጆቼ ምን ሆናችሁብኝ? ልጄ ምን ሆንሽብኝ? ከዛ አቢጌል ምን ሆንሽ? አቢጌል የኔ ልጅ ምን ነካብኝ? ምን ሆናችሁ ነው? ምን ተፈጥሮ ነው? ከዛ ዳጣ እና አቢጌል ዝም ከዛ አባዬ ክፍሉ ዳጣ ከአባቷ ክፍል ወጣ ሳሎን ስትሄድ ነያለሽ ነው ብላ መኝታ ቤት ነያለሽ ነው ብላ ለአቢጌል ነገረቻት ማለት ነው ከዛ አቢጌልም ፈራች እንቷን ለያ ላይ ልለቅ ከዛ ቀድማ እናትያው ይያው መጣሁ እሺ አንቺ እዚህ ጠብቂ የምትል እና እናትያው ትሄዳለች ማን ጋር አቶ ደረጀ ጋር እናትያው ትሄዳለች ትሄዳለች ከዛ አቶ ደረጀ ጋር እናትያው ስትሄድ ምን ይፈጠርላችኋል ምንድነው ደረጄ፣ ምንድነው የተፈጠረው? እስኪ ተረጋጋ እናስረዳኝ። ምንድነው ምንድነው የተፈጠረው? አሁን አንቺ አይመለከትሽ። ቀጥ ብለን አንቺ ውጪና ልጅቷን አንጫት እዚህ እንድትመጣ ንገሪያት። ለልጅቷ ቀጥ ብለሽ አንቺ ከዚህ ክፍል ውጪ እሷ እንድትመጣ ንገርያት። እኔ አንዴ ከቆረጥኩ ቆረጥኩ ነው፣ ታውቂኛለሽ። ሂጂ በይ፣ ጥሪያቸው ጥሪያት ታሉ። ከዛ ወይኔ ጉድ ምን አባቴ ላርጋት ይችል ልጅ ብላ እናትየው ተንሰፍስፋ ልትሞት ከዛ አቢጌል ቀጥታ አባቷ ክፍል ትገባለች። ከዛ አባቷ ክፍል ሲገባ ጊዜ እናትየው ዳጣ ምን ተፈጥሮ ነው ንገሪኝ፣ እስኪ ዳጣ ምን አድርጋ ነው ነው መንገድ ላይ ከኔ ጋር እያወራን ነበረ፣ ከዛንም በጥፊ ስትመታኝ፣ ቀላል ነገር ነበር እኮ ግን ደረጀ፣ እኔን በጥፊ ስትመታኝ አያት ነው። ውይ እንደዚያማ ከሆነ ይበላት በጥፋቷ ነው። ይ ደግሞ ያለ ጥፋቷ መስሎ፣ በጥፋቷ ከሆነ ይበላት ትላለች እናትየው፣ ያው የእናት አንጀት ከልቡ አይደለም ግን ስለ አጠፋሽ ትቀጣለሽ። ከዛ በኋላ ምን ተፈጠረ? ልክ እነሱ እያወሩ እያለጧ ልድምፅሰብ ምንድን ነው? አባዬ ይቅርታ አድርግልኝ እሺ አባዬ፣ አይለመደኝም ከአሁን በኋላ አባዬ፣ በጣም ይቅርታ አድርግልኝ እማ፣ ደኝኝ እማ፣ በጣም እያሳመበኝ ነው አባትየው ብመክረሽ ብመክረሽ አልሰማ አልሽኝ። እስኪ ምናልባት ደግሞ ስትመቼ ከተዋሽ ስትመቼ ከተሻለሽ እናይሻለን። ከአቢጌል በነገረሽ ከትንሿ እህቷ ጋር ከውሃ ጋር ትደባደባለች ትጣላለች። ከዛ ደግሞ ከዳጣ ጋር ትናቋቁራለች፣ እሷንም ከሷ ጋርም ትጣላለች። ሰላምንም ሰላም አሰጣትም። ከዛ ናታንንም ትረብሸዋለች፣ አለች ምናምን በቃ ቤት ውስጥ ምንም ሰላም የላት ልጅ። ስለዚህ መቀጣት አለባት ብሎ ነው አባት ያንን ውሳኔ እየወሰነ ነው። በእርግጥ በዚህ እድሜ ዱላ አግባብ ነው ወይም ደግሞ በዚህ ዘመን ዱላ አግባብ ነው አንልም፣ አደለም። ማንም ሰው በዚህ ሰዓት ዱላ አግባብ ነው ብሎ አያስብም። ግን ደግሞ የማይገረፍ ልጅ ሲቆጡት ያለቅሳል ነው እና ነገሩ እሷ አሁን ላይ ካልተቀጣች ካልተገራች ወደፊት ሌላ ችግር ይዛ መምጣቱ አይቀርም። ስለዚህ ጋሽ ደረጄ ደግ አደረጉ ነው የምለው። በጣም ጥሩ ነገር ነው ያደረጉት። እንኳን መቷት ልጃቸውን ልጃቸውን እንኳን ቀጡ፣ እንኳን ወደ ቀልቧ መለሷል። ማለት ወደ ቀልቧ ትመለስ አትመለስ እንግዲህ የምናየው በቀጣይ ቪዲዮ ነው። ምክንያቱም እቺ ልጅ አሁን ላይ ተረጋግታለች። በእርግጥ ሳሎን ውስጥ ቁጭ ብሎ ሲሳሳቀው ቤት ውስጥ ያለው ደስታ እንዴት ደስ እንደሚል አይታችኋል አይደለም? ሌላኛው ደግሞ ዳጣ ላይ አዲሱ ነገር ምንድን ነው ሰላም ያረገዘችው ከአቶ ደረጄ ነው ብዬ ነግራችሁ ነበር አይደለም ከዚህ በፊት ተናግሬ ነበር አይደለም ከዚህ በፊት በእርግጠኝነት ሰላም ይሄ ነገር ያደረገችው የዳጣ እናት ስለሆነች ነው ልጇ የስጋ እህት ወይም ደግሞ በአባት በአባትም በእናት የምትገናኘው እህት ወይም ወንድሞ ወንድም እንዲኖራት ስለፈለገች ቀጥታ ሄዳ ከአቶ ደረጀ ጋር አድራ አረገዘች። ማርገዙን ፈልጌ ያደረኩት ፈልጌና ወድጄን ያደረኩት በዚህ ነገር ደግሞ መቼም አልጸጸትም፣ ሁሌም ደስተኛ ነኝ ብላለች። ታዲያ ደረጀ የሱ ጥፋት ነው አይደለም የሚለው እሷ የእሱ ጥፋት ነው ለማለትም ይከብዳል። ሰላም እንዴት ናችሁ? የእሱ ጥፋት ነው ለማለት ይከብዳል። ምክንያቱም ማለት ነው ውድ ቤተሰቦች እሱ ምንም እዚህ ጋር እዚህ ጋር እሱ ምንም አላደረገም። ማርታ ነው አይመስለችም፣ ማርቲዬ ማርቲዬ እያለ ነው አብሯቱ። ለመኝታ ክፍል ሲገባ እሷ ናት እንግዲህ ተኝቷል፣ ኦልሬዲ ወታ በርዘግታ መሄድ ትችል ነበር። ፈልጋ ነው ያደረገች። ፈልጌው ደስ እያለ ነው ያደረግኩት፣ ምክንያቱም ያለ ልጅ መቅረት አልፈልግም። እኔም ልጅ እንዲኖረኝ ፈልጋለሁ፣ ሰው ነኝ፣ እና ፈልጌ ነው ያደረግኩት ይሄን ነገር ብላ ስታወራ እንግዲህ ሰምተናት፣ አይደለም ሰምተናት አሉላችን። እና ወራፕን በቃ ምን ልታደርግ ነው? ምን ለማድረግ ነው እየሞከረች ያለችው? ሀይ ምን ለማድረግ ነው እየሞከረች ያለችው ይቺ ልጅ? ምክንያቱም ውድ ቤተሰቦች እንግዲህ ከዚህ በፊት ተናግሬ ነበር። ሰምታችሁን ነበረ። ምክንያቱም ምን ብያችሁ ነበር? ዳጣ የሰራተኛዋ ልጅ ናት። ስለዚህ ልጇን ብቸኛ ላለማድረግ ወይም ደግሞ ምናልባት እነዚህ ቤተሰቦቿ ባይቀበሏት እኔ በእናቷ የምትገናኘው ቢያንስ እህት ወይ ወንድም ያስፈልጋታል ብላ አስባ ለልጇ ተጨንቃ ምን አደረገች? ከአቶ ደረጄ ጋር ከአሰሪዋ ጋር አብራ አደረች። ከዛም በኋላ አረገዘች። ፈልጋ ያደረገችው ነገር ነው ይሄ ነገር፣ ፈልጋ ወዳ ፈቅዳ ያደረገች ወድጄ ፈቅጄ ያደረግኩት ነገር ነው ብላ አስተውለ ሁላችንም ሰምተናል። እና ሰላም፣ እንደዚህ ማድረግ ለምን ፈለገች ማለት? የመጀመሪያው ሺ በስህተት ነበር የተፈጠረው ምናልባት ምናልባት የዳጣ ማለት ነው የዳጣንም እርግጠኛ ሆኛ። ነገር ግን እንግዲህ እንደሚያሳዩት ከሆነ ዙሪያው ማለትም ነገሮች በሙሉ ወደ እሷ ነው የሚጠቁሙት። ምክንያቱም አንድ ቀን ሰክሬ በነበረ ሰት የተፈጠረው ነገር ብሎ የዳጣ ነግሯት ነበር አይደለም። ስለዚህ ይሄ ነገር በአንድ ቀን ስህተት ከተፈጠረ ከዚህ በኋላ ደግማ ማድረግ የፈለገችበት ምክንያት ያቺ ልጅ ልጇ፣ አባቶ ዳጣ፣ ልጇ አባቶ ለምን ድጋሜ ማድረግ ስፈለገች? ሴትዮ ለምን አግብታ መውለድ አልፈለገች? ሴትዮ ለምን ከቤት ለመውጣት ሀሳብ የነበራት ሴትዮ ዳጣ እዛ ቤት ስትገባ አይ ትቼዋለሁ፣ የትም አልሄድም ብላ ተቀመጠች። ለምን ይመስላችኋል? ውድ ቤተሰቦች ለምን ይመስላችኋል? እዛ ቤት ፈልጋና ወደ የተቀመጠችው አግብቼ እወጣለሁ ብላ ለናታን ተናግራ ነበር። እና ምን አሰብሽ ሲላት ጊዜ አይ ትቸዋለሁ፣ ምክንያቱም አሁን ምንም የሚያስፈልገ፣ ትቸዋለሁ፣ ያንን ሀሳቤን ትቸዋለሁ። ምክንያቷንም ዓለም አልተናገረችም። በቃ እንደዚሁ ዝም ብዬ ነው ትቸዋለሁ፣ እናታኔ፣ አታስጨንቀኝም። በቃ እሱም ደግሞ መናገር ካልፈለግሽ አላስጨንቅሽም ብሎ ተዋት። ሰላም ምንድን ያደረገችው? ምንድን ያደረገችው? ቤተሰቡን ብጥብጥ ነው የምታረገው አሁን። ይሄ ሰላማዊ ቤተሰብ እንዴት ሲስቁ እንደነበር አይታችኋቸዋል አይደል? እኔ በእኮ እንዴ በሀያ አምስት ሳንቲም ቁማር ስጮት አባቴ ገርፎኝ አስሮኝ እያለ ለልጆቹ ሲነግር ሲስቁ፣ እናትየው መርፌ ጥዬ በአምስት በአምስት ሳንቲም መርፌ ግዢ ተብዬ መርፌ ጥዬ የተመታሁት ዱላ እያለች ለልጆቿ ስታወራ በጣም ነው ደስ የሚሉት። ሁሉም ማለት ነው አጠቃላይ በአጠቃላይ በቃ ሁሉም ደስ ይላሉ። ግን አሁን ምንድን ነው ለማድረግ የሞከረችው? ምንድን ነው ያደረገችው እቺ ልጅ? ምንድን ነው ያደረገችው ስላችሁ ሰላም። ለምን ደግሞ ማድረግ ፈለገች? እንደዚህ ማድረጓ አግባብ ነው? በእርግጥ እቺ ልጅ ብቻዋ እንዳትቀር ማድረጓ አሪፍ ሀሳብ ነው፣ ግን ደግሞ ግን ደግሞ ስህተት ነው የሰራችው። ማርታ ማርቲ ይህ አይገባትም። ማርታ ወይዘሮ ማርታ ይሄ አይገባቸውም። በጣም ጥሩ ሰው ናቸው። ለእሷ ልጁን ልጅ ወልጄ እዚህ ማሳደግ እፈልጋለሁ ስትል አርስሻለሁ፣ እየትም አትሄጂም፣ ችግር የለውም ብላ ሰርግ እንኳን ማግባት ከፈለግሽ እንኳን ደግሰን እናጋባሽ እያሉ ሲለምኗት የነበሩ ቤተሰቦች እኮ ናቸው። ለዚህ ቤተሰብ ታዲያ እንደ ጀርባ ባንዳ ሆና ከኋላ መውጋት ነበረባት። ከጀርባ መውጋት ነበረባት። ቤተሰቡ መበጥበጥ ነበረባት። በጣም ማይደረግ ነገር ነው ያደረገችው። መጥፎ ነገር ነው ያደረገችው። በቃ ች ሴትዮ ምክንያቱም እንዴ ሰላማቸውን አይደለም ሌላ ልጅ ተጨምሮ በዳጣ እራሱ ገና ምን ያህል እንደሚበጠበጡ ሳስበው ዳጣ የደረጄ ልጅ መሆኗን ሲያውቁ ምን ያህል እንደሚበጠበጡ ሳስበው እኔ ይገርምኛል ምን ያህል እንደሚበጠበጡ። ለማንኛውም እንግዲህ ዳጣ ቀጣይ ክፍል ላይ ምን እንደሚፈጠር ሲለቀቅ አብረን የምናይ ይሆናል። ልክ እንደተለቀቀ ደግሞ እንደዚሁ ትንትን አድርገን ከእናንተ ጋር የምንወያይ ይሆናል። ለዛሬ ይበቃናል። መልካም ጊዜ